አደይ አደይን ዛሬ የምጀላችሁ መጥቻለሁ፣ ማለት ነው ባለፈው ላይ እንዳየ ነው፣ አደይ ታግታ ነበር ማለት ነው። ያገታ ሰው ማን እንደሆነ አልታወቀም ነበር፣ ያዎቹ ፍቅር ነች ያገተቻት ማለት ነው። ክፍል ሀያ ሁለት ላይ እንዳየ ነው ማለት ነው እንግዲህ አደይን ያገተቻት ፍቅር ስትሆን፣ ማለት ነው። ሰላም ጤና ይስጥልኝ ውድ ቤሳዎች፣ ዛሬ ደግሞ አደይን ክፍል ሀያ ሶስትን ይጀላችሁ መጥቻለሁ። አደይን እንግዲህ በፍቅር እንዴት ታገተች ፓርኮቴ እየጠየቃት ነበር። አንቺ ነሽ ከአንቺ ሌላ ማንም እንደዚህ ሊያደረግ አይችልም፣ እያሏት ነበር ማለት ነው። ባርኮቴም ይወዳታል አደይን፣ ዳዊትም ይወዳታል ዳዊትን፣ ስለምትወደው እሷ ደግሞ በዳዊት የተነሳ ዳዊት ስለሚወዳት አደይን፣ ለምን እንደዚህ አደረግሽ? ዳዊት እየወደደኝ አንቺ ግን እኔን እንዳይወድ አድርገሻል፣ በማለት እየተጨቃጨቀች ነበር ማለት ነው። አደይን ደግሞ ብዙ ወንዶች ይወዷታል ማለት ነው። ፍቅርን ደግሞ ፍቅር ደግሞ ዳዊትን ስለምትወደው ውጭ የሚቀመጥ ልጅ ነበርና እሱ እንዲወዳት አድርጋለች ማለት ነው። እሱ እንዳገታት ነበር የተናገረችው። እሱም ደግሞ አደይን ፍቅር ሂጅና የኤላም ቤት አዝዴተሽ መምጣት አለብሽ ብላ ትልካታለች። ፍቅር ማለት ነው ፍቅር እንደዛ ስላልቻት እሷም ተነስታ ሄደች ማለት ነው። ውድ ቤተሰቦቼ እሷም የሄደችበት ምክንያት ምንድን ነው? ያው ትዕዛዝ ነው። ፍቅርም የቤት ልጅ ስለሆነ፣ አዴይም ሰራተኛ ስለሆነ የትዕዛዟን አክብራ ልትሰራ እየሄደች እንደለመደችው ስትሄድ ይህ ልጅ ደግሞ እየተቀመጠ መንገድ ላይ ስለሚያስቸግራት እሱን እሱ ይዟት ይሄዳል ማለት ነው። ውድ ቤተሰቦቼ አግቶ ማለት ነው። እንደ አጋጣሚም ሆኖ ከዛ በኋላ አብሮ ያገተው ጓደኛ ተብዬ ተባባሪው የክርስትና የክርስትና አባቷ እንደዛ ነገር ዘመር ሆኖ ተገይቶ እሱ እንትን ብሏታል ማለት ነው ውድ ቤተሰቦቼ፣ እንዲት ሽር እንዲት ዲን አድርጓታል። እላቸዋለሁ ባርኮቴም ፍቅርን እየተቆጣ ነበረ። ባርኮቴም ስለሚያ ፈቅራት አደይን፣ ወይ አደይ የት ገብተሽ ይሆን እያለ ነበር ማለት ነው። ዳዊትም ደግሞ ይወዳታል ማለት ነው። ኤላም አሁን አደይን ነው የሚወደው ማለት ነው። የአደይም እህቷ ቤት ወጣ ሄዳ ነበረ። ፍቅር አስወጥታት እንደለመደችው አስወጥታት፣ ስለደ ስለሚያማ ደግሞ እሷ መንገድ ላይ ወርቃ ነበር ማለት ነው። መንገድ ላይ በወደቀችበት እንትን አገኛት ማለት ነው። ውድ ቤተሰቦቼ ኤላ አግኝቶ ቤቱ አስገብቶ ውሃ ምናምን ሰጥቷታል ማለት ነው። እሱም እንደዛ በመሆኑ የተነሳ ውድ ቤተሰቦቼ ማለት ነው። አዴ እንግዲህ በጣም የምታሳዝን መስኪን ነች ማለት ነው። ከዛ ያም ልጅ ደግሞ እንዴ አዴ፣ አዴይ ልትለቃት ትችላለህ? አዴ ማለት ለእኔ በጣም በጣም የምወዳት አክባሪ ቤተሰብ ናት ብሎ ይቆጣል ማለት ነው። ስለዚህ ባዴ ከመጣህብኝ የምሬ ነው ምልህ የፈለግኩትን አደርጋለሁ ይለዋል ማለት ነው። ያም ልጅ አስፈትቶ አዴይን ወደነ ባርኮቴ አድርጓል ማለት ነው። አድርሷታል፣ ወደነ ባርኮቴ ጋ አገናኝቷታል ማለት ነው። እነሱም ሂደዋል ማለት ነው። ውድ ቤተሰቦች እየፈለጓት ነበር፣ ደስ ብሏቸው አዴና ኤላ ኤላን ጥምጥም አርጋ ሰላም፣ ማነው ዳዊትን ጥምጥም አርጋ ሰላም ስትለው ባርኮቴ ደግሞ እንዴ በጣም ይገርምና ይናደዳል ማለት ነው። ከዛ ቤት ከገባ በኋላ ፍቅር ቁጭ ብላ ነበር እንዴ። ፍቅር ትላታለች ማለት አደይ መጣሽ እንዴ እንዴት መጣሽ ስትላት በፈጣሪ ገዛ መጣው ትላታለች ማለት ነው። እሷም ተናዳ ማለት ነው። ውድ ቤተሰቦች ከዛ ባርኮቴ ይመጣል ማለት ነው። አሀ የፍቃዴ የፍቅር እጅ አለበት እንዲ መታገትሽ ላይ ይላታል ማለት ነው። አይ የለበትም ትለዋለሽ ማለት ነው። ደዛም ሆኖ እየተ እየተጣሉ እየተጨቃጨቁ ነበር ማለት ነው። ያው እንግዲህ ዳዊትን ስለምትወደው እንደለመደችው አደይ እሱን ሰላም እላለሁ ብላ ትወርቃለች ማለት ነው። ውድ ቤተሰቦች አታሳዝንም? ግ ፍቅር ስማለሁ ብላ አዴ ከታች እየመጠ ነበር ማለት ነው። ግድ እንዲፈቅራት ነው የምትፈልገው፣ እሱ ደግሞ አይወዳትም። በነገራችን ላይ አዴ ነው የሚወደው ማለት ነው። እንትናን ፍቅርን አይወዳትም እሱ አይወዳትም ማለት ነው። ውድ ቤተሰቦቼ እና ፍቅር ወደቀች ከደረጃ ላይ እላቸዋለሁ። እሱም ያደረገችው የወደቀችው አውቃ ነው ውድ ቤተሰቦቼ ማለት ነው። ለምን እንደዛ እንዳደረገ የታውቃላችሁ? አዴ በአዴ ስለምትቀና ነው። አደይ ያው ሰራተኛ ናት። እህቷም ደግሞ አሁን ላይ ያለችው ኤላ ቤት ነው ማለት ነው። ኤላ ቤት የገባችው ለምንድን ነው መንገድ ላይ ወርቃ አንስተዋት ነው ማለት ነው። ፍቅር ስላባረረቻት አደይንም አባረሬ እኖራለሁ ስትል የበለጠ ጣጣ ውስጥ ገባች ማለት ነው። ውዶች ዬ እንግዲህ ኤላን ተወደዋል። ማን ነው ኤላንም ተወደዋል። በነገራችን ላይ ፍቅር ሁሉ ነው የምትወደው ግን አዴን የሚወዳት ብዛቱ በጣም ብዙ ሰው ይወዳታል ማለት ነው። አዴን ስለሚወዷት ለዛ ብላ ነው ማለት ነው ፍቅር ፍቅር እንግዲህ ትቀናለች። ቀናተኛ ነች ማለት ነው። ከዛም አልፎ አሰሪ አሰሪ ያጫውታታል ማለት ነው። ውድ ቤተሰቦቼ ፍቅር የምትባል ልጅ ይገልግልን፣ አሚን ጉሎ አሜን እላችኋለሁ። አደይ በጣም መስክል ልጅ ነች እያልኳቸው ነው ማለት ነው። እና ውድ ቤተሰቦቼ ላይክና ሸር በማድረግ አበረታል